በዓመት እስከ 2,000 የሚደርሱ መዝገቦች ላይ ውሳኔ እያሳለፈ መሆኑን የፌዴራሉ ህገ መንግስት ጉዳዮች አጣሪ ጉባኤ ተናግሯል። የህገ መንግስት ጉዳዮች አጣሪ ጉባኤ ህገ መንግስታዊ ትርጓሜን የሚሹ አቤቱታዎችን ተቀብሎ በመመርመር የተለያዩ ውሳኔዎችን ያሳልፋል። ውሳኔው የመጨረሻ ባለመሆኑ ውሳኔውን በምክረ ሀሳብ መልክ ለፌዴሬሽን ምክር ቤት ያቀርባል፤ ምክር ቤቱም ጉዳዩን ተመልክቶ የመጨረሻውን ውሳኔ ይሰጣል ሲል ጉባኤው ነግሮናል። አቶ ደበበ ሀይለ ገብርኤል የህግ ባለሙያና የጉባ ጉባኤው አባል ናቸው። ጉባኤው እነዚህን ስራዎች ሲከውን ቆይቷል። በዓመትም በአማካኝ ከ1500 እስከ 2000 ጉዳዮችን ተመልክቶ የመጨረሻ ውሳኔ እንዲሰጥባቸው ወደ ፌዴሬሽን ምክር ቤት ይመራል ብለውናል። ያለፈው ስድስተኛው ሀገራዊ ምርጫ ይካሄድ አይካሄድ የሚለውን ለመወሰን ህገ መንግስታዊ ትርጉም የተሰጠበት ጉዳይ ላይም የባለሙያዎቹ ስብስብ የሆነው ጉባኤው ድርሻ እንደነበረው ያስታውሳሉ። ያለፈውን ስድስተኛውን ምርጫ በሚመለከት ምርጫው ይራዘም አይራዘም የሚለውን ነገር መፍታት የቻለው ይሄ ጉባኤ ነው። ይሄ ጉባኤ በሰጠው ውሳኔ ወይም ደግሞ ምክረ ሃሳብ መንግስት ያንን ተቀብሎ፣ ጉባኤው ህገ መንግስቱን ተርጉሞ በዛ መሰረት ነው መሄድ ይሻለው እና በርካታ ሀገራዊ ፋይዳ ያላቸው ትልቅ ውሳኔዎችን ወስኗል። ሌላኛው የጉባኤው አባል አቶ ምትኩ ማዳ፣ በትግራይ ክልል ከሕገ መንግስቱ የሚቃረኑ ህጎች ወጥተዋል የሚሉ አቤቱታዎች ቀርበውና የጉባኤውን ውሳኔ አግኝተው ለመጨረሻ ውሳኔ ለፌዴሬሽን ምክር ቤት ተመርተው ውሳኔውን እየተጠባበቅን ነው ብለውናል። በትግራይ ክልል የወጡ ህጎች ከሕገ መንግስቱ ጋር ይቃረናል የሚል አቤቱታዎች ቀርበው አንዳንዶቹ ገና በሂደት በመታየት ላይ ያሉ አሉ የፌዴሬሽን ምክር ምክር ቤት ውሳኔ አላገኙ። ነገር ግን የህገ መንግስት አጣሪ ጉባኤው ውሳኔ የሰጠባቸዋሉ። ውሳኔ መጨረሻ ስላልሆነ እሱን ማንሳት አይቻልም። ከዛ ውጭ ግን የቤት ክራይ በሚመለከት በፌዴራል መንግስት የወጣውና ና በአዲስ አበባ ከተማ የወጡ መመሪያዎችን በሚመለከትም እንደዚሁ ህገ መንግስታዊ መብትን የሚጥሱ ናቸው የሚል አቤቱታ ቀርቦ ይህም በሂደት ላይ ያለ ነው። ያው መጨረሻ ውሳኔ የፌዴሬሽን ምክር ቤት ውሳኔ ሲሰጥ ዲስክሎዝ የሚደረግ ነው። በባለሙያዎቹ እንደተጠቀሰው በዓመት በአማካኝ እስከ ሁለት ሺ የሚደርሱና የፌዴሬሽን ምክር ቤትን የመጨረሻ ውሳኔ የሚፈልጉ ጉዳዮች ቢኖሩም ምክር ቤቱ በዓመት ሁለት ጊዜ ብቻ የሚሰበሰብ መሆኑ ለሚቀርቡ ጉዳዮች የሚሰጠው ውሳኔ እንዲዘገይ ምክንያት ሆኗል ያሉን የህገ መንግስት ጉዳዮች አጣሪ ጉባኤ አባሉ አቶ ደበበ ሃይለገብርኤል ናቸው። ምክረ ሃሳቡ ነው የሚያቀርብለት። ወይ ይቀበላል ወይ አይቀበልም እና አንዱ ነገር የጉባኤ ውሳኔ የምክረ ሀሳብ የመጨረሻ አይደለም። ፌዴሬሽን ምክር ቤት ሄዶ እንደገና ይታይና ውሳኔ ይሰጥበታል። እንግዲህ እንደ ተግዳሮት የሚታየው ነገር ምንድን ነው? የፌዴሬሽን ምክር ቤት በአመት ሁለቴ ነው የሚሰበሰበው። ብዙውን ጊዜ አይቀመጥም። የፌዴሬሽን ምክር ቤት ብዙ አካላት ያሉት ተቋም ነው። ስለዚህ በእያንዳንዱ ጉዳይ ላይ ልክ እንደ ፍርድ ቤት ሆኖ እያንዳንዱን እንትን እየተመለከተ ውሳኔ ለመስጠት ተፈጥሮውም አይመቸው፣ ያስቸግረዋል። እና ያው ለዛም ነው ጉባኤው ተቋቁሞ ጉባኤው ምክር ሀሳብ እንዲያቀርብለት የሚደረገው። እና የራሱ ጠንካራ ጎንም አለው፣ የራሱ ድክመትም አለው። የህገ መንግስት ጉዳዮች አጣሪ ጉባኤ ህገ መንግስቱን ለመተርጎም ስልጣን ለተሰጠው ለፌዴሬሽን ምክር ቤት የሙያ ድጋፍ ለመስጠት እንዲያስችለው በ1993 ዓ ም በአዋጅ የተቋቋመ መሆኑንም ሰምተናል።